ሰላም ለእናንተ እንደምን ቆያችሁን? ውድ የዩትዩብ ቤተሰቦቻችን እንደምናችሁ። ዛሬ እንግዲህ አንድ ሶስት አዳዲስ ሀሳቦችን በተለይ ደግሞ የብዙዎቻችሁ ጥያቄ የሆኑ ሀሳቦችን ወደ እናንተ ይዘን መተናል። እነሱ ምንድን ናቸው? በመጀመሪያ በአንድ ስልክ ምን ያህል አካውንት ሎጊን ማድረግ እንችላለን የሚለው የብዙዎቻችሁ ጥያቄ ነው። ያ ማለት ብዙዎቻችሁ አንድ ስልክ ነው ያላችሁ። አንድ ስልክ ላይ ደግሞ ፖፖ አንድ አካውንት ነው ብዙዎቻችሁ እየኖራችሁ ያለው ያንን እንዴት ነው ማብዛት የምንችለው፣ የሚለውን እሱን እናያለን። የተለያዩ አፕሊኬሽኖችን ተጠቅመን እንዴት የፖፖ አካውንቶችን ሁለት ሶስት አራትም ማድረግ እንደምንችል የምናይ ይሆናል ማለት ነው። ሁለተኛው ነገር ምንድን ነው? ስልክ ስንቀይር ብዙዎቻችን ሎጊን ለማድረግ ወይንም ደግሞ እንደ አዲስ ለመክፈት እንቸገራለን አብዛኞቻችን። እና እንዴት ነው ስልክ ስንቀይር ሎጊን ማድረግ የምንችለው የሚለው የብዙዎቻችሁ ጥያቄ ስለሆነ እሱንም የምናይ ይሆናል ማለት ነው። በሶስተኛነት ደግሞ ብዙዎቻችሁ ብር ለማውጣት ዊዝድራው ስታደረጉ የምትሞሏት ፓስወርድ አለች። ያቺ ፓስወርድ አንዳንዶቻችሁ ይጠፋባችኋል፣ እና እሱን ፓስወርድ እንዴት ነው ማስተካከል የምንችለው ወይንም ደግሞ እንዴት ነው ከእንደገና ሞልተን መጠቀም የምንችለው የሚለው የብዙዎቻችሁ ጥያቄ ስለሆነ ማለት ነው እሱን እንዴት ማስተካከል እንደምንችል የምናይ ይሆናል ማለት ነው። ሶስቱም በጣም ቤዚክ ጉዳዮች ናቸው። አብራችሁን ከቆያችሁ እነዚህን ሶስቱን ጉዳዮች የምናይ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። እንግዲህ እንዳልኳችሁ የመጀመሪያ ጉዳይ ምንድን ነው፣ እንዴት ነው በአንድ ስልክ ብዙ አካውንት ሎጊን ልናደርግ የምንችለው የሚለውን ነው የምናየው ማለት ነው። ያንን ለማድረግ መጀመሪያ የምናደርገው ምንድን ነው? እዚህ ፕላይ ስቶር ላይ እንሄድና እዚህ ጋር ፕላይ ስቶር ይታያቸዋል አብዛኞቻችሁ ስልካችሁ ላይ ያለች ፕላይ ስቶር ማለት ነው። ፕላይ ስቶር ላይ እንሄዳለን። የአፕል ስልክ ያላችሁ ደግሞ አፕ ስቶር ላይ ማለት ነው። ስለዚህ እዚህ ጋር እንሄድና ሰርች የምናደርጋት የሆነች አፕሊኬሽን አለች። በሁለት ወይ ነው ብዙ አካውንት እንዲኖረን ማድረግ የምንችለው። እሱን ነው የምናየው ማለት ነው። እዚህ ጋር ቱ አካውንት አፕ የምትባላለች ቱ አካውንት አፕ እዚህ ካ እንደምታየው ቱ አካውንት አፕ የምትላለች፣ እሷን ኢንስታል ታደርጓታላችሁ ማለት ነው። እቺን አፕሊኬሽን ሶ እቺ አፕሊኬሽን ምንድን ነው የምታደርግልን አካውንታችንን ወይንም ደግሞ አፕሊኬሽኑን ማለት ነው የፖፑን አፕሊኬሽን ስልካችን ላይ ያለው እንዳለ ሆኖ እንደ አዲስ እንዲሆን ደግሞ ሌላ አፕሊኬሽን ነው የምታስቀምጥልን ስልካችን ላይ ማለት ነው። ስለዚህ እሱን እንዴት ማድረግ እንደምንችል የምናይ ይሆናል ማለት ነው። እንዲሁም ደግሞ ይሄ ዳውንሎድ እስኪያደርግ ድረስ ሌላ ሜተድ አለ። እሱን ሜተድ ላሳያችሁ። እዚሁ ፖፖችን ላይ እንገባና ፖፖ ላይ እንገባና ወደ ታች እንወርድና ከታች እንደምትመለከቱት ሴቲንግ የምትላለች ቺ ሴቲንግ ላይ እንገባለን። ሴቲንግ ላይ ገብተን ምን እናገኛለን? እዚህ ጋ ስዊች አካውንት ምትል ትታያቸዋለች። እቺ ማለት ነው ስዊች አካውንት፣ እሷን እንነካታለን ማለት ነው። ስንነካት እዚህ ጋር የኔ አሁን አማኑኤል ደረጀ ብሎ ይሄው አይዲ አለ። ይሄ የመጀመሪያ አካውንቴ ነው። ሁለተኛ ላይ አድ ኦር ሬጅስተር አን አካውንት ይላል። ሌላ አካውንት አድ አድርግ እያለኝ ነው ያለው ማለት ነው። ስለዚህ ፕላስ ምልክቷን እነካትና ሌላ አካውንት አድ ማድረግ እችላለው ማለት ነው። እንደ አዲስ ሌላ አካውንት አድ እንዳደርግ ነው እየጠየቀኝ ያለው ማለት ነው። ለምሳሌ በጉግል ይህንን አክሰብት ለውና ሌላ አካውንት አድ አደርግለታለሁ ማለት ነው። ለምሳሌ ይህንን እነካና ሌላ አካውንት ነው ይህንን አድ ለማድረግ ነው የሚሄደው ማለት ነው። አድ ዳለኝ እንደምትመለከቱት ማለት ነው። ስለዚህ በአንድ የፖፖ አፕሊኬሽን ሁለት አካውንትን አድ እያደረግኩ ነው ያለሁት ማለት ነው። ይሄ ሁለተኛ አካውንቴን ይህንን አድ አደረገልኝ ማለት ነው። ስለዚህ የመጀመሪያ አካውንቴም አለ። እዚሁ ሴቲንግ ውስጥ ገቡና እዚህ ጋር ስዊች አካውንት የሚለው ውስጥ ይኸው የመጀመሪያም አካውንቴ እዚህ ጋር አለ፣ ዋናው አካውንቴ ማለት ነው። ሁለተኛም አካውንቴ እዚህ ጋር አለ። ሁለቱም አካውንቴ አሉ ማለት ነው። ወደ መጀመሪያ ወይንም ወደ ዋናው ለመመለስ ሲፈለግ እችኑ ነካት አለው። ስለዚህ ወደ ዋናው ይመልሰኛል ማለት ነው። ይው ወደ ዋናው መልሶኛል ማለት ነው። ስለዚህ በዚህ መንገድ አድ ማድረግ ይቻላል፣ አካውንትን አድ ማድረግ ይቻላል። እሺ፣ ያችኛዋ ከወረደች ደግሞ እንመለከታታለን። እንዳልኳችሁ እቺ አፕሊኬሽን ቱ አካውንትስ እምትል እዚህ ጋር አለች። እቺን እከፍታታለሁ አግሬ እንደ ኮንቲኒው የሚለውን እነካ እና እዚህ ጋር እንደምትመለከቱት ለምሳሌ ፌስቡክ፣ ኢንስታግራም፣ ዋትሳፕ አድ ማድረግ ትችላላችሁ ነው የሚለው። እዚህ ጋር ፕላስ የምትለዋ ከታች ትታያቸዋለች። እቺ ፕላስ ፕላስን እነካታለሁ ፕላስን እነካ እና እዚህ ጋር ከላይ እንደምትመለከቱት ፖፕ ላይቭ የምትላለች እዚህ ጋር ማለት ነው። እሷን ፕላስ ምልክቷን እዚህ ጋር ፕላስ ምልክቷን እነካታለሁ። ፕላስ ምልክቷን አድ ሳደርግ አዲንግ ናው ፕሊስ ሆልድ እያለኝ ነው። አድ እያደረገው ነው፣ ፖፖን ማለት ነው። አድ የሚያደርገው ምንድን ነው እንደ አዲስ ነው አድ እያደረገው ያለው፣ እንደ አዲስ ነው አድ እያደረገው ያለው። ይሄው ክፈት እያለኝ ያለው ማለት ነው። ስለዚህ እንደ አዲስ አድ እያደረገልኝ ነው ማለት ነው። በዚህም መክፈት እችላለሁኝ። እዚህ አፕሊኬሽን ውስጥ ገብታችሁ ማግኘት ትችላላችሁ ይህንኑ አፕሊኬሽናችሁን ወይንም ደግሞ ፖፖን ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ሌላ አካውንት አድ ማድረግ ይቻላል ማለት ነው። እንደምትመለከቱት እዚህ ጋር አለ። እዚህ ጋር ወደ ፊት ለፊት ማውጣት ከፈለጋችሁ ደግሞ ሙቪንግ ፖዚሽን እስኪናየው፣ ሙቪንግ ፖዚሽን ላይ፣ እሺ፣ ሙቪንግ ፖዚሽን ላይ አላወጣልንም። እሺ፣ በሌላ ፖፕ ላይቭ ሴቭ አርቱ ሆም ስክሪን እያልኩት ነው ማለት ነው። ሰው ሰክሰስፉሊ አድ እዚህ ጋር እንደምታዩት ው አድ አርጎልኛል ይህንን ማለት ነው። እዚህ ጋር ይሄ ለብቻው እዚሽ ጋር ምልክቷ ትታያቸዋለች። የቱ አካውንትስ አድ ማለት ነው። ይሄ ማለት ይሄ ለብቻው ሌላ ፖፖ አካውንት ነው ያመጣልን ማለት ነው። ሌላ ፖፖ አካውንት አምጥቶልናል ማለት ነው። እንደዚህ አምጥቶልናል። እዚህ ጋር አድ ማድረግ እችላለሁ። አይ የመጀመሪያውን እፈልጋለሁ ካልን ደግሞ የመጀመሪያው ፖፖ አካውንታችንም ይኸው እዚህ ጋር ይታያቸዋል። አለ የመጀመሪያው ይኸው አለ ማለት ነው። ስለዚህ በዚህኛው ሁለት አካውንት አድ ብታደርጉ፣ በዚህኛው ደግሞ ሌላ አካውንት ሁለት አካውንት አድ ማድረግ ይቻላል ማለት ነው። አዲስ ባመጣችሁት ማለት ነው፣ አድ ማድረግ ይቻላል። ስለዚህ በዚህ ዌይ አካውንታችሁን ብዙ አካውንቶችን አድ ማድረግ ፖፖ ላይ ይቻላል ማለት ነው። እዚህ ጋር እንዳያችሁት ይሄ ነው። ሌላው ቮንን ታቁት ከሆነ አላቅም፣ ቮን የሚባል አፕሊኬሽን አለ። እዚህ ጋር ትመለከቱት አላችሁ ቮን የሚል ይሄ ቮን የሚል ልክ እንደ ፖፖ ሌላ አፕሊኬሽን ነው። ለምሳሌ ቴሌግራም ቴሌግራም ፕላስ አለ፣ ራሱ ቴሌግራም የሚል አለ፣ ሞኖግራም የሚባሉ አሉ። ሁሉም ግን ቴሌግራም እንደሆኑ እናውቃለን። ልክ እንደዛ ሁሉ የቮንም እንደዛው ነው። ቮንም ሌላ የአፕሊኬሽን አይነት ነው ማለት ነው። እዚህ ውስጥ ስንገባ የተለያዩ ሜተዶች አሉ ግን ደግሞ ከዛኛው ወይንም ደግሞ ከዋናው ፖፖ የተለየ ነገር የለውም። እንደምትመለከቱት ትንሽ ፊቸሮቹ ሊለዩ ይችላሉ የቮን ማለት ነው እንጂ ምንም የተለየ ነገር እዚህ ጋርም ከዛኛው ከዋናው ፖፖ የተለየ ነገር የለም። ስለዚህ እዚህ ይህንንም አፕሊኬሽን ጭናችሁ እንደ ፖፖ መጠቀም ትችላላችሁ ማለት ነው። ልክ ለፌስቡክ ላይት የሚባል አለ ፌስቡክ ዋናውን ምንለው አለ እንደዛ የፖፖም የራሱ ቮን የሚባል ሌላ ታይፕ አይነት አፕሊኬሽን ነው ማለት ነው። ስለዚህ በዚህ ወይ ሁለት ሶስት ወይ ናቸው በዚህ ወይ አፕሊኬሽኑን እየጫንን የተለያዩ አካውንቶችን አድ እያደረግን ሁለት ሶስት አካውንት አድ ማድረግ እንችላለን ማለት ነው። ሶ ይሄ የመጀመሪያው መንገድ ነው። ሌላው ምንድን ነው? ስልክ ስንቀይር አብዛኞቻችን አካውንታችን እንዴት ይሆናል ወይንም እንዴት እናገኘዋለን የሚለው የብዙዎቻችሁ ጥያቄ ነው። የብዙዎቻችሁ ጥያቄ ነው። ነገር ግን ብዙዎቻችሁ እንዳልኳችሁ ይወሳሰብባችኋል፣ ግን አዲስ ነገር አይደለም። አዲስ ነገር አይደለም ስላችሁ ልክ እንደ ሌሎቹ ፕላትፎርሞች ሁሉ አካውንታችሁን አድ ስታደርጉ የከፈታችሁበት ሲም ሊኖር ይችላል። ሲም ማለት ቁጥር ማለት ነው። ኦር ደግሞ የከፈታችሁበት ኢሜል አድሬስ ሊኖር ይችላል። ሰው ሁለቱን በመጠቀም ነው አድ የምታደርጉት ማለት ነው እንጂ ሌላ ምንም የምታደርጉት ነገር የለም። ለምሳሌ እኔ ይህንን አካውንቴን ይህንን አካውንቴን ሎጋውት ብዬ ወጣና እናየዋለን። ሎጋውት ብዬ ወጣውኝ። ሶ ለምሳሌ አድ አካውንት ልበልና ጉግል ላይ አሁን እናንተ አዲስ ስልክ ከፍታችኋል፣ ወይንም ደግሞ አዲስ ስልክ ነው ያላችሁ አድ ልታደርጉ ነው። ኦኬ እኔ ይሄ መጀመሪያ ራሱ ኮኔክትድ ስለሆነ አድ እያደረገልኝ ያለው እዚህ ጋር እናንተ ስትነኩ ምን ይላችኋል መሰላችሁ? ምን ይመጣላችኋል? ፊል ቬሪፊኬሽን የሚል ይመጣላችኋል። እዛ ጋር ምንድን ነው የምታደርጉት? ፊል ቬሪፊኬሽን ላይ ኢሜላችሁ ላይ እዛ የከፈታችሁት ኢሜይል ላይ ማለት ነው ኮድ ይልክላችኋል ኢሜይሉ ላይ ማለት ነው። ስለዚህ ያቺን ኮድ አምጥታችሁ እዛ ኢሜሉ ላይ ነው የምትሞሉለት እዛ ፊል የሚላችሁ ቦታ ላይ ቦክሷ ላይ ማለት ነው። ልክ ስትሞሉለት እሱ ምን ያደርጋል አድ ያደርግላችኋል አካውንታችሁን ማለት ነው። ስለዚህ ልክ ቴሌግራማችሁ ሲጠፋ ኦር ፌስቡካችሁ ሲጠፋ በከፈታችሁበት ስልክ ቴክስት ይላክላችኋል አይደለ? ልክ እንደዛው ቴክስት ሲላክላችሁ አድ እንደሚያደርግላችሁ ሁሉ ይሄኛውም አድ ነው የሚያደርግላችሁ። ምን በማድረግ ነው አድ የሚያደርግላችሁ? ኢሜላችሁን ወይንም በስልክ ከፈታችሁ ስልካችሁን ታስገባላችሁ። በስልክ ከሆነ በስልካችሁ ኮድ ይልክላችኋል። በኢሜላችሁ ከሆነ ኢሜላችሁ ላይ ኮድ ይልክላችኋል። ኢሜሉን ስታስገቡለት ስልክም ከሆነ ስልኩን ስታስገቡለት ምን ይልክላችኋል? ኮድ ይልክላችኋል። ኮድ ስለሚላክላችሁ በዛ መጠቀም ትችላላችሁ ማለት ነው። ስለዚህ ብዙ የሚወሳሰብ ነገር የለውም። ያንን መጠቀም ስለሚቻል ማለት ነው። ወደ ሶስተኛው ጉዳያችን እንሄዳለን ወደ ሶስተኛ ጉዳያችን ስንሄድ ብር ለማውጣት አብዛኞቻችን የምንጠቀማት ኮድ አለች። ያቺ ኮድ ብዙዎቻችን ትጠፋብናለች። በተለይ ደግሞ ትንሽ ለመያዝ የምንቸገር ሰዎች ኦር ደግሞ ጽፈን ያለያዝን ሰዎች ኮዳችን ልጠፋብን ትችላለች። ዩኤስዲቲ ላይ ፖይንታችንን ወደ ኮይን ለመቀየር የምንጠቀማት ኮድ ማለት ነው። ስለዚህ እሷን የዊዝድሮ ኮድ እንላታለን የዊዝድሮ ኮዳችን ቢጠፋብን ምንድን ነው ማድረግ ያለብን የሚለውን የምና ሆናል ማለት ነው። እዚህ ጋር ፖይንታችሁ ላይ ትገባላችሁ። ፖይንታችሁ ላይ ከገባችሁ በኋላ ከታች እዚህ ጋር እንደምትመለከቱት ዊዝድሮ ናው የምትላለች ዊዝድሮ ናውን ትነካላችሁ። እኔ አሁን ዩኤስዲቲ ላይ ባይንድ አድርጌያለው እንደምትመለከቱት። ከፈለጋችሁ እናንተ በንግድ ባንክም በቴሌ ብርም ባይንድ አድርጋችሁ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ እኔ አሁን 25 ዶላር አለኝ ማለት ነው። እስቲ አሁን ዊዝድሮ ናው በለው። ፔይመንት ሜተድህን መጀመሪያ ጨርስ እያለኝ ያለው። እዚህ ጋር ዩኤስዲቲ የነበረበትን ልመልስና ዩኤስዲቲ ላይ እንደነበረ መለስኩኝ። ዊዝድሮ ነው አልኩት። ለምሳሌ አስር ዶላር ብዬ ጻፍቁለት ከዛ ሰሚት አድርግ እያለኝ ነው። ሰሚት ስለው ኮንፊርም አድርግ እያለኝ ነው ማለት ነው። እስቲ ኮንፊርም እዚህ ጋር ኮድ አስገባ እያለኝ ነው። እንግዲህ እንደነገርኳችሁ ኮዳችሁን ላታቁት ትችላላችሁ። እኔ አሁን ኮዴን ነው ማረጋገጥ የምፈልገው ወይንም ደግሞ ኮዴ ጠፍቶብኛል እንደ አዲስ ነው ሌላ ኮድ ልሞላ የፈለግኩት ማለት ነው። ስለዚህ ሌላ ኮድ ነው የማስገባለት ማለት ነው። እስኪ አሁን የተሳሳተ ኮድ አስገባውለት። ኢንኮሬክት ሴኩሪቲ ፓስወርድ ፕሊዝ ትራይ አጌን እያለኝ ያለው። ስለዚህ እኔ ምንድን ነው ምለው፣ እዚህ ጋር ረስቼዋለሁ እንዳልኳችሁ እዚህ ጋር ፎርጌት ፓስወርድ ነው ምለው ማለት ነው። ፎርጌት ፓስወርድ እለዋለሁ። ልክ ፎርጌት ፓስወርድ ስለው ምንድን ነው የሚያመጣልኝ? ፌስ አውተንቲኬሽን ስጥ ነው የሚለኝ። እሺ ፌስ አውተንቲኬሽን ነው የምሰጠው? ቬሪፊኬሽን ሰክሰስፉል ያለኝ ማለት ነው። ከዛን እዚህ ጋር አዲስ ፓስወርድ አስገባ እያለኝ ያለው ማለት ነው። ፕሊዝ ሴት ፓስወርድ ፎር ሴኩሪቲ ቬሪፊኬሽን እያለኝ ነው። ስለዚህ አዲስ ፓስወርድ አስገባለታለው ማለት ነው። ከዛን ፕሊዝ ኢንተርጌን ቱ ኮንፊርም ዘ ፓስወርድ እያለኝ ነው። እንደ አዲስ ድገመው እያለኝ ያለው። ከዛ ምን አለኝ እንደምትመለከቱት ፓስወርድ ሴት ሰክሰስፉሉ ዩር ሴኩሪቲ ፓስወርድ ዝ ሌተር ቱ ዘ ሴኩሪቲ ኦፍ ዩር ቲንክ እዚህ ጋር ኦኬ ፈንድስ እያለ ነው ያለው። አይሲ እለዋለሁ። ሶ አስተካከለልኝ ማለት ነው። ስለዚህ እዚህ ጋር ፓስወርዴን ቀየርኩት ማለት ነው። እዚህ ጋር አስር ዶላር ብዬ ጽፌ ሰሚት ብዬው ኮንፊርም ብዬው አዲሱን ፓስወርድ ሳስገባለት ያወጣልኛል ገንዘቤን ማለት ነው። ስለዚህ እንደዛ የተበላሸባችሁ ወይንም ደግሞ ያጣችሁት ፓስወርድ ካለ በዚህ በቀላል ወይ ያጣችሁትን ፓስወርድ ወይንም ደግሞ የጠፋባችሁን ፓስወርድ የፊት አሻራ ብቻ በመስጠት እንደገና ሪታይፕ አድርጋችሁ አስገብታችሁለት ቬሪፋይ አድርጓችሁ እሱም ሊያስተካክልላችሁ ይችላል ማለት ነው። ስለዚህ በዚህ ዌይ ትጠቀማላችሁ ማለት ነው። እነዚህ ሶስት መሰረታዊ ጉዳዮች የአብዛኞቻችሁ ጥያቄ ነው። ሶ ስለነበረን ቆይታ በጣም እናመሰግናለን። አዳዲስ ጉዳዮች ከፖፖ ጋር የተያያዙ ጉዳዮች ሲኖሩ ወደ እናንተ እየመጣን የምናደርስላችሁ ይሆናል። ስለነበረን ጊዜ ቴንኪው፣ ቻው።